አሰላሙ አሌይኩም ራህመቱላይ ወረካቱ ውድና የተከበራችሁ የችናኒት ተከታታዮች፣ እንዴት ናችሁ? ሰላም ናችሁ? ክርስቲያን ወገኖቻችን ሰላም ሰላም ብያለሁ። እንዴት ናችሁ? ከኔክ አልሐምዱሊላህ ሁሉም ሰላም ችዛፍ ምናውረን። ትናንትና ከኮሜንት ስር ስልክ ቁጥር እናስቀምጥ ነበረ። አይታችሁ ለመጣችሁ እህቶች ወንድሞች ከልብ አድርግ ያመሰግናለሁ ማለት ነው። ሌሎች ጋም ተደራሽነት እንዲኖረው ሸጋ አድርጎ ማለት ነው። ለነሽዳ እየተለመነበት ባለ ሰዓት

አሁን ለመስጊድ እንዴት እንዴት ይቸግራል። በነገራችን ላይ ታላላቅ ሚዲያ ተጠቃሚ ቻናላችሁ ያደገላችሁ ሰዎች ሸር ብታደርጉልኝ ደስ ይለኛል ማለት ነው። ሸር አድርጉልኝ እስኪ ያኔ ማለት ለእኔም ብላችሁ አድርጉልኝም ሳይሆን አድርጉት በቃ። ይሄን ደግሞ አንድ አማኝ መቼም መልካም ስራ

የማያስደስተው ሰው አለ ብዬ አልገምትም ማለት ነው። ሁላችንም መልካም መስራት ያስደስተናል። አላህ ሱብሓነሁ ወተዓላ ይወፍቀን ማለት ነው። ስለዚህ መልካም መስራት ለራሳችን ነው። ኸይር ስራ መስራት ለራሳችን ለነፍስያችን ነው። እያንዳንዳችን የሚጠቅመን ስራ ነው ማለት ነው። ስለዚህ ኢንሻአላህ ታላላቅ ሚዲያ የተጠቃሚዎች ጋር እንዲደርስልኝ ሸራ አድርጉልኝ። እነሱ ደግሞ ተጠቃሚዎች ጋር ተደረሰም ደግሞ ሸራ አድርጉትና እስኪ በአላህ

ይህ መስጊድ የሚጠናቀቅበት እንዲሁም መብራት የሚገባበትን መንገድ ብታመቻችሁ ማለት ነው ደስ ይለኛል። እና ቁጥሩን አስቀምጭልን ባላችሁት መሰረት ዛሬ ይዤላችሁ መጥቻለሁ ማለት ነው። መቅደላ ማሻ ከተማ መስጅድ የሱና አካውንት ቁጥር ማለት ነው የንግድ ባንክ ነው። አንድ ሺ አምስት መቶ ሃያ ሁለት አራት መቶ ዘጠና ዘጠኝ ስምንት መቶ ስልሳ ሰባት። ደግመዋለሁ አንድ ሺ

አምስት መቶ ሀያ ሁለት አራት መቶ ዘጠና ዘጠኝ ስምንት መቶ ስልሳ ሰባት ይህ ነው ማለት ነው ቁጥሩ፣ የአካውንት ቁጥሩ የንግድ ባንክ ነው። ኢንሻላህ የነየታችሁትን ግዴታ በዋትሳፕ ባትቀላቀሉም አላህ ስብሐኑ ተዓላ ግዴታ ባትነይቱም ባትናገሩም ለእኛ ማለት ነው እዛው ይደርስላችኋል ማለት ነው። አላህ ስብሐኑ ተዓላ አላህ ከኸይር ስራ ይመድበን፣ አላህ ይረዝቀን።

ረዛቂው አላ ስብንተላ ነው ለርም ለሁሉም ነገር ማለት ነው። አላ ይረዝቀን እና እኔ የትናንትናውን ሰርተው ያደሩትን አሳያችኋለሁ ማለት ነው። እኔ ከወዱ ሰናበታቸኋለው ቻሌን ብስክራይብ ላይ ሸር ኮሜንት እያደረጋችሁ አበረታት እይላችኋለሁ። በድጋሚ ሰላሙ አሌይኩም ወረመቱላይ በረካቱ እንሻላ ባረከላሁ። ቲክተ መለጠታቸው ይሄ የሚያስገቡት ነው

ይህን ይመስላል እንግዲህ ገረገንቴ የማስገባቱ ስራ ከመሬት እስከ ስቀሻ ያለው